አሰላሙ አሌይኩም ወረሕመቱላሂ በረካቱ እንዴት ናችሁ? ሰላም ናች። እንግዲህ ዛሬ ይዤላችሁ የቀረብኩት በህልማችሁ ጠረጴዛን ማለም፣ ባዶ ጠረጴዛ፣ ምግብ የሞላበት ጠረጴዛ፣ ወንበር አጠገብ ወንበር ያለው ጠረጴዛ፣ በአጠቃላይ የጠረጴዛን ፍቺ በህልማችሁ ያለማችሁት ፍቺውን ይዤላችሁ እቀርባለሁ። ላይክ አድርጎ ላይክ በማድረግ ጀምሩት፣ ቪዲዮን ስትጀምሩ እንደገና ደግሞ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሆኖ ማለት ነው። አሁን ወደ ህልሙ ገባለሁ። አንድ ወንድ ጠረጴዛን በህልም ውስጥ ካየ ይህ በቅርቡ ጋብቻ መረጋጋት እና ከችግሮች ወይም ደግሞ የማያቋርጥ አለመግባባቶች እና ከመሰናክሎች የጸዳ ህይወትን እንደሚኖር ያመላክታል ማለት ነው። ባለትዳር ከሆነ የጋብቻው መረጋጋት እንደገና ደግሞ ችግሮች፣ የማያቋርጥ ችግሮች በህይወቱ ካለበት ደግሞ እነሱ እንደሚጸዱ እና ሰላም የተረጋጋ ህይወት እንደሚኖር ያመላክታል ማለት ነው። አንድ ላገባ ሴት ልጅ በህልሟ ውስጥ ያለው ጠረጴዛ እንዲ ኖርማል ጠረጴዛ ካየች ወደፊት ለመፈጸም የምትፈልገውን ምኞቶቿን ያመላክታል ባለትዳር ሴት የእንጨት ጠረጴዛ በህልም ውስጥ ማየቷ ከእንጨት የተሰራ ጠረጴዛ ባለትዳር ሴት ካየች ይሄ ፍቺ ምንድነው ህልም አላሚዋ መረጋጋትን ደህንነትና የስነ ልቦና መረጋጋት ውስጧ ሰላም እንደሆነ ወይም ህይወቷ የተረጋጋ እንደሆነ ያመላክታል ማንኛውም ሰው ለምሳሌ ከመዳብ ወይም ከወርቅ የተሰራ ጠረጴዛ ልታለሙ ስለምትችሉ እሱንም ፍቺ አካትቻለው ማለት ነው። አንድ ሰው በህልሙ ከመዳብ የተሰራ ጠረጴዛ ከተመለከተ ህልም አላሚው ላይ የስነ ልቦና ጉዳት የሚያመጣውን ደስተኛ ያልሆነ እጣፋንታ እንዳለው ወይም ደግሞ ልቦን የሚያስጨንቀው ወይም ደስተኛ እንዳይሆን የሚያደርገው እጣፋንታ እንዳለው ያመላክታል። ይሄ ከመዳብ የተሰራ ጠረጴዛን ካለማችሁ እድሌ ነው እኔማ፣ በቃ አይሳካልኝም፣ እንዲሁ የምታማሩበትን ህይወት እየኖራችሁ እንደሆነ ጥሩ ያልሆነ እድል እንዳላችሁ ያመላክታል። የመዳብ ከሆነ ማለት ነው። አንድ ወንድ ከወርቅ የተሰራን ጠረጴዛ በህልም ካለመ፣ የወርቅ ጠረጴዛ ከሆነ ደግሞ ይህ ፈጣሪ ክብርና ክብር ያለው ወይም ደግሞ በሚያገባበትና በህይወቱ ደስተኛ የሆነችን ቆንጆ ሴት በፈጣሪ እንደሚባረክ ያመላክታል ማለት ነው። በአጠቃላይ አንድ ወንድ በህልሙ የወርቅ ጠረጴዛ ካለመ እንግዲህ ፈጣሪ በቆንጆ ሴት በጥሩ ሴት በጥሩ ሚስት በሆነ ሴት እንደሚባርከው ወይም ደግሞ ጥሩ ሚስት እንደሚያገኝ ያመላክታል ማለት ነው ያላገባ ከሆነ ያገባ ከሆነ ደግሞ ሚስት ጥሩ ሴት እንደሆነች ያመላክታል አንዲት ያላገባች ሴት በህልሞ ውስጥ ጠረጴዛዎችን ሁለት ሶስት ጠረጴዛዎችን ማየቷ አምላክ ከፈቀደ በህይወቷ ውስጥ ግቦቿን እንደማሳካት ወይም ግቦቿን ማሳካት እንደምትችል አላማዋ ላይ መድረስ እንደምትችል ያመላክታል ማለት ነው። ከአንድ በላይ ጠረጴዛ ሁለት ሶስት ጠረጴዛ እንደዚህ ከፊት ለፊቷ ዝም ብላ ካየች በህልም ዋላ አላገባች ሴት በፈጣሪ ፍቃድ ነው እንግዲህ ግቦቿን አላማዎቿን በሙላ እንደምታሳካ ያመላክታል ማለት ነው። ከአንድ ሰው ጋር ሌላ እናንተ አላሚ ያላችሁ ከሌላ ሰው ጋር በመመገቢያ ጠረጴዛ ላይ ተቀምጣችሁ ምታለም ከሆነ እንደዚህ ሌላ ሰው በመመገበ ጠረጴዛ ላይ በህልም የምታዩ ከሆነ ይሄ ፍቺ የተመቻቸ ህይወት፣ ሰፊ መተዳደሪያ እና የተትረፈረፈ መልካምነት ወደ ህይወታችሁ እንደሚመጣ የሚናገር ህልም ነው ማለት ነው። ከአንድ ሰው ጋር ቁጭ ብላችሁ ጠረጴዛ ወንበር ላይ ካለማችሁ ማለት ነው። አንድ ሰው በጠረጴዛው ላይ ጣፋጭ ምግብ እንደዚህ የሚያምር ጣፋጭ ምግብ ያለው ጠረጴዛ እዛ ላይ ጣፋጭን የያዘ ጠረጴዛ መሆኑ ምክንያት ምናልባት በዚህ ጋር በዚህ ጋር ሊሆን ይችላል ኬክ ሊሆን ይችላል። ማነው ከረሜላ ሊሆን ይችላል። ቸኮላታ ሊሆን ይችላል። ብቻ ጣፋጭ ነገር ያለው ምግብ ጠረጴዛ ላይ ተቀምጦ ካየ ማንኛውም ህልም አላሚ ይሄ ፍቺ በመጪው ቀናት ውስጥ የሚጠብቀውን ደስታ ያመላክታል። እንግዲህ ኬክ የሚሆን ጣፋጭ ነገር ቸኮላታም ሊሆን ይችላል። ጠረጴዛ ላይ ተቀምጦ ካያችሁ፣ መጪው ጊዜ በቃ ትልቅ ደስታ ወደ ህይወታችን እንደሚመጣ ያመላክታል፣ ለሁላችሁም ማለት ነው። አንድ ሰው ወይም አንድ ወንድ ወይም ማንኛውም ሰው ከሚወዱት ሰው ጋር በጠረጴዛ ውስጥ ቁጭ ብላችሁ ቤታችሁ ውስጥ ከምትወዱት ሰው ጋር በጠረጴዛ ውስጥ ተቀምጣችሁ በህልም ካያችሁ ይሄ የሚስማማችሁን ያ የሚሰማችሁን ያ አእምሮ ሰላምና ከጭንቀትና ሐዘን በቃ ማንኛውም ጭንቀት ሐዘንን ከህይወታችሁ እንዳስወገዳችሁ እየተረጋጋ ውስጣችሁ ሰላም እንደሆነ ያመላክታል ከምትወዱት ሰው ጋር ጠረጴዛ ላይ እሱ በዚህ እናንተ በዚህ ተቀምጣችሁ ካለማችሁ ሰላም እና ያኔ ውስጣችሁ የተረጋጋ መሆን ያመላክታል ማለት ነው። ሌላው አንድ ሰው በህልሙ ከባልደረባዎች ከስራ ባልደረባ ይሆናል ከጓደኞቹ ጋር በአጠቃላይ በአንድ ትልቅ ጠረጴዛ ላይ ተቀምጣችሁ ካለማችሁ ይህ ፍቺ በንግድ ውስጥ ብዙ ትርፍ እንደምታገኙ የሚያሳይ ምልክት ነው። ሶስት አራት ጓደኞቻችሁ ጋር ወይም ከስራ ባልደረቦቻችሁ ጋር በጠረጴዛ ዙሪያ ወንበር ላይ ተቀምጣችሁ ካለማችሁ የሆነ ንግድ ላይ ብትሳተፉ ወይም ንግድ ብትጀምሩ ወይም ንግድ ላይ ካላችሁ ከዛ ትርፍ እንደምታገኙ ወይም ጥሩ ንግድ እንደሚሆን ያመላክታል ማለት ነው። የምትሰብሰብ ብላችሁ ከስራ ጓደኞቻችሁ ጋር በጠረጴዛ ተቀምጣችሁ በህልማችሁ ማለት ነው። ሌላው ጠረጴዛን ከቤታችሁ ውጭ ተቀምጦ ማየት እንግዲህ የቤት ውስጥ ሳይሆን ጠረጴዛው ወጥቶ ከደጅ ግቢያችሁ ውስጥ ሊሆን ይችላል። ብቻ ከቤታችሁ ውስጥ ተቀምጦ መመልከት፣ ይሄ ስራ ለመስራትና የቁሳዊ ሁኔታችሁን ለማሻሻል ገንዘብ ለማግኘት እነዚህ ነገሮች ለማስተካከል ይንደራቃችሁ ለምሳሌ ሶፋ አንዳንድ እቃዎችን ማንኛውም ቁሳዊ ነገሮችን ለመግዛት እየፈለጋችሁ ግን መግዛት እንዳልቻላችሁ የኑሮ የስራ ሁኔታችሁን ደግሞ ስራ ለመስራትና ህይወታችሁን ለማሻሻል እየፈለጋችሁ ማስተካከል እንዳልቻላችሁ ያመላክታል። ምክንያቱም ጠረጴዛው ከቤቱ ወጥቶ እዛ ደጅ ከተቀመጠ ርቋቸዋል፣ ያኔ ራቅ ብሏል። ጭራሽ የላችሁ ማለት ሳይሆን ቢያንስ ከእናንተ እነዚህን ነገሮች ለማድረግ ርቋቸዋል። መቼ ነው የምደርስበት መቼ ነው ሰርቼ የምቀየረው? መቼ ነው ነገሮች ገንዘብ የማገኘው? እንደዛ የምትሉት ማለት ነው። ያው ጠረጴዛው ከግቢ ውጭ ከተቀመጠ ይሄንን ያመላክታል ማለት ነው። ምክንያቱም ጠረጴዛ የሚገኝ ሲሳይን፣ በረከትን ስለሚያመላክት። ሌላው አንድ ነጠላ ሴት ይቅርታ፣ ነጠላ ስን ው እዚህ ስለተጻፈ ነው፣ ያላገባች ሴት ለማለት ነው። ከይቅርታ ጋር አንድ ያላገባች ሴት በህልማ ውስጥ ያለው ጠረጴዛ ምቹ ህይወት እና የመረጋጋትን ስሜት ያሳያል እንደው እንዲሁ በቃ የተረጋጋ ህይወት እንዳላት ያሳያል። እንዲሁ ጠረጴዛን ካየች አንዲት ልጅ የምትወደውን ሰው ብዙ ምግብ በጠረጴዛው ላይ እንደተቀመጠ ህልም ካየች የምትወደው ሰው አለ። በዛ ላይ ደግሞ ምግቡ ከጠረጴዛው ላይ ተቀምጦ ከተመለከተች ማለት ነው። ይሄ ፍቺ በቅርብ ጊዜ የምትፈልገው ላይ እንደምትደርስ የሚያሳይ ምልክት ነው። በተለይ ምግቡ ጠረጴዛ ላይ ካለ ገንዘብ በገንዘብ ሀሳብ ካላት ሰርቼ ቀየራለሁ፣ ሰርቼ ለወጣለሁ ብላ የምታስብ ከሆነ በእውነታውና በህልዋ አንድ በምግብ ተሞርቶ ካየች ይሄ በቃ የምትፈልገውን ገንዘብ ወይም የምትፈልገው ስኬት ላይ ትደርሳለች ማለት ነው። አንዲት ሴት ወይም አንዲት ማለት ዳር ትችላለች፣ ያላገባች ምትሆን ትችላለች። ብቻ የእንጨት ጠረንቢዛ በህል ውስጥ ማየቷ ባዶ ከሆነ የእንጨት ጠረንቢዛ ነው። በህል ግን ባዶ ከነበረ ይህ ከአንድ ሰው ወይም የገንዘብ ባዶ ጠረንቢዛ ከእንጨት የተሰራ አንዲት ያላገባች ሴት ካለመች ከሆነ ሰው ገንዘብ ያለውን ሰው ለማግባት ፍላጎት እንዳላት ምን አለበት፣ እንደው የሆነ ሀብታም ሰው አግኝቼ ህይወቴን በቀየርኩ በቃ የሆነ ሰው አግብቼ ገንዘብ ያለው በቃ በተቀየሩ፣ እንደዚህ አይነት ዝንባሌ እንዳላት ያመላክታል። ጠረጴዛው ከእንጨት ነው የተሰራው፣ ባዶ ነው። ይሄ የምትፈልገው ምንድነው? እራሷ ሰርታ መለወጥ፣ ጥራ መለወጥ ሳይሆን የሆነን ሰውን አግብታ ገንዘብ ያለው በዛ ማደግ ወይም መለወጥ እንደምትፈልግ እንደዚህ አይነት ዝንባሌ ፍላጎት እንዳላት ያመላክታል። እንግዲህ ያላገባች ልጅ የእንጨት ጠረጴዛ ባዶ ካየሽ ውፍ እንደ ሀብታም ባላግቼ መቼ ነው ማፈው ሀብታም ባላግቼ መቼ ነው ሕይወት የሚቀየረው የሚል ፍላጎት እንዳለች ያመላክታል ማለት ነው። ሌላው ያላገባች ሴት ልጅ ትዳር ያልያዘች ሴት ልጅ ጠረጴዛውን በነጭ ጨርቅ ሸፍነው ወይም ደግሞ በማንኛውም ጨርቅ የጠረጴዛ ልብስ የለም በሱ ሽፍን አድርገው ካየች ወይም ጠረጴዛውን በነጭ ጨርቅ ስትሸፍን ካየች፣ የጠረጴዛ ልብስ ነጭ ነው ግን እሱን ስታለብስ ካየች ይሄ ፈጣሪ በቅርቡ ጻድቅ ባል ይበረካታል። ጻድቅ ባል ማለት ሃይማኖተኛ የሆነ ባል ይሰጣታል ማለት ነው። ወይም እጮኛ ካላት ጥሩ የትዳር አጋር ሊሆናታል ማለት ነው። ነጭ መሆኑ ሃይማኖተኛነትና ጥሩነትን ይገልጻል። ነጭ ከሆነ ከዛ በተረፈ ጠረጴዛውን ስታለብስ ማየቷ ያላገባች ከሆነች ጥሩ ልቡ ያለው እና ሃይማኖተኛ የሆነ ባል ታገባለች ማለት ነው። አንዲት ያላገባች ሴት ግን የተለያየ ቀለም ያላቸው ጽጌሬዳዎች እና ጥሩ መያዝ ያላቸው አበባዎች እንደዚህ ግን ጽጌሬዳ፣ ቢጫ፣ ቀይ አበባ ማንኛውም ቀለም ያለው ጠረጴዛ ላይ በብዛት በእውነቱ እንደዛ እናስቀምጣለን ና በህልማቸውም ያላገባች ሴት ጽጌሬዳ አበባ የሞሉ የተለያየ ቀለም ያለው ጠረጴዛ ላይ ተቀምጦ ካየች ይህ ፍቺ ልታገኝ የምትፈልገውን ግብ ታሳካለች ማለት ነው ማሳካት የምትፈልገውን ነገር ታሳካለች። ከጠረጴዛ ላይ አበባ የተለያየ አበባ ተቀምጦ ከጠረጴዛ ላይ ቁጭ ብሎ ካየች የተለያየ ፍላጎት ካላት፣ የተለያየ ሀሳብ ካላት እነዛን ሁሉ እንደምታሳካ፣ ግቧን እንደምትፈጽም የሚያረጋግጥላት ህልም ነው ማለት ነው። ምናልባት ተማሪ ከሆነች እና ጠረጴዛ ላይ አበባ አሁን ያልኳችሁን አበባ ተቀምጦ ካየች በትምህርቷ ትልቅ ደረጃ ላይ እንደምትደርስ ወይም ደግሞ ትልቅ ውጤት እንደምታስመዘግብ ነው። ሰራተኛ ከሆነች ደግሞ እንደዚሁ ጠረጴዛ ላይ አበባ የተለያዩ ጽጌረዳ አበቦች ተቀምጠው ካለመች በስራ ውጤታማ እንደምትሆን፣ ምናልባት የሆነ ትልቅ ደረጃ ላይ እንደምደርስ ያመላክታል ማለት ነው። አሁንም አንዲት ያላገባች ሴት ጠረጴዛ እና ወንበሮችን አንድ ላይ እዚህ ጠረጴዛ አለ፣ በዚህ በዚህ ደግሞ ወንበሮችን በአንድ ላይ በህልም ከተመለከተች ማለት ነው እሷ ህይወቷ ላይ ቅድሚያ ሰታ ማደራጀት፣ ለምሳሌ መጀመሪያ ይሄን ዓላማ ባሳካ፣ ቀጥሎ ደግሞ ይሄኛውን ባሳካ ቀጥሎ ደግሞ እነዚህ ነገሮች ባስተካከል እያለች ህይወቷን ለመምራት እንደምታደራጅ ወይም ለማስተካከል እንደምትሞክር ፍላጎት እንደዛ እንዳላት ያመላክታል ማለት ነው። ወንበርና ጠረጴዛዎችን ካለመች መጀመሪያ ቤት ልግዛ፣ ቀጥዬ ደግሞ መኪና ገዛለው፣ ቀጥዬ እማራለሁ እንደዚህ በተራ ጠንክራ ነገሮችን ማደራጀት እንደምትፈልግ ያመላክታል ማለት ነው። ባለትዳር ሴት ደግሞ አንዲት ያገባች ባለትዳር ሴት ቆንጆ ጠረጴዛ እየገዛች እንደሆነ በህልም ካየች ይህ ማለት ህይወቷን በተሻለ ሁኔታ ትለውጣለች፣ ከጓደኞቿ ጋር ያለውን ግንኙነት ታጠናክራለች ማለት ነው። ጠረጴዛ ስትገዛ ባለትዳር ሴት ካለች ማለት ነው። አሁንም ይቺው ባለትዳር ሴት ጠረጴዛን ማለም እንዲሁ ጠረጴዛን ብቻ ካየች በቤቷ ውስጥ እንግዲህ ቤቷ ውስጥ ምግብ እያዘጋጀች ነው ለምሳሌ ኩሽና ሆና ጣፋጭ ምግቦችን እያዘጋጀች ያንን የሰራችን ጣፋጭ ምግቦች ደግሞ ወስዳ ጠረጴዛ ላይ ያስቀምጣለው እያለች እንደዚህ በህልም እያሰበች እንደሆነ በህልም ከተመለከተች ማለት ነው። ፍችል የሆነው በህይወቷ መረጋጋትንና የቤተሰብ አባላት ውስጥ በቤተሰብ አባል ፍቅር፣ ልጆቿ ፍቅር እንደሚሰጣት፣ ባሏ ፍቅር እንደሚሰጣት ብቻ በአጠቃላይ ቤቷ፣ ትዳራ በፍቅር የተሞላ እንደሆነ ያመላክታል ማለት ነው። ጣፋጮችን ወደ ጠረጴዛ ላይ አስቀምጣለሁ ብላ ጣፋጭ እያዘጋጀች ካሰበች ማለት ነው። ይሄን ነው ፍቺው። አንዲት ባለትዳር ሴት በተለይ ብዙ ምግብ ያለበት ጠረጴዛ ሙሉ ያለ ጠረጴዛ፣ ምግብን የያዘ ጠረጴዛ ባለትዳር ሴት በህልሟ ስታይ ፍቺው ምንድን ነው? በህይወቷ ደስተኛ እንደምትሆንና የምትፈልገው ግብ ላይ ለመድረስ ያላትን ችሎታ እንዲሁም ደግሞ ቤተሰባ ውስጥ ወይም ትዳሯ ውስጥ ደስታ ለማምጣት ያላትን አቅም ያመላክታል ማለት ነው። ጠረጴዛው በምግብ ከተሞላ ይች ባለ ትዳር ሴት የሆነ ነገር ሰርታ ለመለወጥ ወይም ለመቀየር በጣም እንደምትችል በቃ አቅም እንዳላት ሰርታ ለመቀየር እንደምትችል፣ በዛም ደግሞ ቤተሰቦቿን በፍቅር ወይም በደስታ የተሞላ ህይወት በአግባቡ ልትመራ እንደምትችል ያመላክታል ማለት ነው። አሁንም ይቺ ባለትዳር ሴት በህልም ውስጥ ጠረጴዛን እንደ እንደቀድሙ ነጭ፣ ቅድም ያላገባች ሴት ነጭ የጠረጴዛ ልብስ ስታለብስ ካየች ብለን ፈተን የለ። አሁን ደግሞ ባለትዳር ሴት ነጭ የጠረጴዛ ልብስ ስታለብሰው፣ ላስቲክም ሊሆን ይችላል፣ ምንም ሊሆን ይችላል፣ ግን ልብስ ነው። ነጭ ሆኖ ስታለብስ ጠረጴዛውን ከተመለከተች፣ ይሄ ፍቺ ባሏ በስራው፣ ባሏ በሚሰራው ስራ ላይ እድገትን ወይም ደግሞ መተዳደሪያ ሰፊ መተዳደሪያ እንደሚያገኝ ግን ባሏ ይህን ስራ ሰርቶ ገቢ የሚያመጣው ማለት ነው። ምክንያቱም ጠርዘን ልብስ ስታለብስ ስታየች ባሏ ነው፣ ልብስ ባል ነው ለባለትዳር ሴት። ስለዚህ ባሏ በስራው ጥሩ ገቢ እንደሚያመጣ ወይም ደግሞ ስራ ከሌለው ጥሩ መተዳደሪያ በቃ ስራ ሊያገኝ እንደሚችል ያመላክታል ማለት ነው። አሁንም ባለትዳር ሴት በጠረጴዛና ወንበሮች የተሞላበት እንደቀድሞ እንደ ነጠላ ሴት እንዳየችው ወረም በወንበር ጠረጴዛ የተደረደረ ወንበር እንዲሁ ካየች ደግሞ በቅርቡ አዲስ ጥሩ ዜና እንደምትሰማ ወይም ደግሞ ወደ ህይወቷ አዲስ ነገር እንደምትሰማ ያመላክታል። ዜና ማለት ነው። ጥሩ አስደሳች ነገር እንደምትሰማ ያመላክታል ማለት ነው። አሁን ደግሞ እስኪ ወደ ነፍሰ ጡር ሴት እንመልከት። ቶሎ ቶሎ ልበል እንዳይረዝምባቸው ማለት ነው። ገና እየተፈታ ለወንድ አለ ዝርዝርቶች ይስላለ ማለት ነው። ነፍሰ ጡር ሴት ወንበር ላይ ተቀምጣ ስትመለከት ወይም ወንበር ላይ ተቀምጣ አጠገቧ፣ በእውነታው ነፍሰ ጡር የሆነች በህልሟ ወንበር ላይ ተቀምጣለች፣ አጠገቧ ጠረጴዛ ካለ ይህ የሚያሳየው ወንድ ልጅ እንደምትወልድ ነው። እሷ ወንበር ላይ ነው የተቀመጠችው፣ ከጠገቧ ደግሞ ወንበር ከተካለ ወንድ ልጅ እንደምትወልድ ያመላክታል። እንዲሁም ደግሞ የመውለጃ ሰዓቷም እንደቀረበ ያሳያል ማለት ነው። አንዲት ነፍሰ ጡር ሴት በህልሟ ውስጥ ያለው ትንሽዬ ጠረጴዛ መጠኑ ያነሰው ይቺ ትንሽ ጠረጴዛ እያለች እንዲሁም በውስጣ እያሰበች ጠረጴዛዋ ትንሽ እንደሆነ በህልም ከተመለከተች ሴት ልጅ እንደምትወልድ ያመላክታል ማለት ነው። አሁንም አንዲት ነፍሰ ጡር ሴት በህልሟ የብረት ጠረጴዛ አጠገብ ተቀምጣ ከተመለከተች አወላለዷ ከባድ እንደሚሆን ያመላክታል ማለት ነው። ሌላው ደግሞ ነፍሰ ጡር ሴት አንዲት ነፍሰ ጡር ሴት በህልሟ ነጭ ጠረጴዛ ላይ ብዙ ምግቦች ተዘጋጅተው እንደሆነ ወይም እየደረደረች እያዘጋጀች ከነጭ ጠረጴዛ የለበሰ እንደዚህ እዛ ላይ ምግቦችን እያዘጋጀች እንደሆነ ካየች እየደረደረች እያስቀመጠች ማለት ነው። ይሄ ረጅም እድሜ እንደምትኖር ወይም እድሜዋ ረጅም እንደሆነ ያሳያል ማለት ነው። አሁንም ነፍሰ ጡር ሴት አልወጣንም። በህልሟ ጠረጴዛ ላይ ዳቦ ስታስቀምጥ ከተመለከተች ወይም ከጠረጴዛ ላይ የተቀመጠ ዳቦ በህልሟ ካየች በመጨረሻዎቹ ቀናት ውስጥ የምታገኘውን ታላቅ እርዚቅ ጥቅም ያመላክታል። በተለይ ልትወልድ አካባቢ ካላሰበችው ቦታ እርዚቅ እንደምታገኝ ነው። ዳቦ እርዚቅ ስለሆነ ማለት ነው፣ ሲሳይ ስለሆነ ማለት ነው። አሁን ወደ ተፈታች ሴት እንግባ። አንዲት ትዳር የፈታች ሴት በህልሟ ጠረጴዛ ላይ እንደተቀመጠች ከጠረጴዛው ላይ፣ በእውነታው ወንበር ላይ ነው የምንቀመጠው፣ አንዳንድ ጠረጴዛ ላይ እንቀመጣለን፣ ኮንዱ ጠጋ ብለን። ስለዚህ ይቺ የተፈታች ሴት ከጠረጴዛው ላይ እንደተቀመጠች በህልም ካየች ይሄ ፍቺ ከቀድሞ ባሏ ጋር ያለውን ችግር አስወግደው አብረው ሊመለሱ እንደሚችሉ ያመላክታል። እንግዲህ አንዳንድ ቦታ ላይ የተፈታች ሴት ከባሏ ጋር እንደምትመለስ የሚጠቁሙ አንዳንድ ህልሞች አሉ። ከዛ ውስጥ አንዱ እንግዲህ ዛሬ ከጠረጴዛ ላይ ወጥተሽ ከተቀመጥሽ ማለት ነው ከድሮ ባልሽ ችግራችን ከፈታሹ ባልሽ ችግራችን አስወግዳቸው አንድ ላይ እንደምትሆኑ የሚነግርሽ ህልም ነው ማለት ነው። ሌላ አሁንም የተፈታች ሴት ከጓደኞቿ ጋር ከሌሎች ጓደኞቿ ጋር በጠረጴዛ ላይ ተቀምጣ ምግብ እንደምትበላ ከተመለከተች የፍች የሚሆነው ከስራ ወየምታ ወይ ፕሮጀክት ካላት ወይም ደግሞ ስራ ካለች በጣም ያኔ ትርፍ እንደምታገኝና ስራዋ ትልቅ ቦታ ላይ እንደሚደርስ ያመላክታል ማለት ነው። ወይም ደግሞ ወደ አረብ ሀገር ወደ ሆነ ሀገር ተጉዛ ከሆነ በዛ ጉዞዋ ላይ ሰፊ ሲሳይ እርዝቅ ይዛ እንደምትመለስ ያመላክታል የአብዛኞቹ ተከታታዮች የአረብ ሀገር ስለሆናችሁ ለምሳሌ የተፈታች ሴት ልጅ ከጓደኞችሽ ጋር ምግብ አዘጋጅታችሁ እየበላችሁ ከሆነ በህልምሽ ያለምሽው ይሄ ምንድነው? ከተሰደችሽበት አገር ላይ ጥቅም እንደምታገኝ በባዶ እንደማትመለሽ የሆነ ተጠቅመሽ መኪና ገዝተሽ ቤት ገዝተሽ ህይወትሽን ቀይረሽ እንደምትመለሽ ያመላክታል። አረብ ሀገር ካለችሽ ደግሞ ሰራተኛ ኮች ያ ስራ ቀስ በቀስ አድጎ ወደ ፕሮጀክት ወደ ትልቅ ካምፓኒ ሊቀይር ይችላል፣ አይታወቅም። ፍቺ ግን ይሄን የሚለው ማለት ነው። እሺ ሌላው ደግሞ አሁንም ትዳር የፈታች ሴት በጠረጴዛ ዙሪያ ወንበሮች አሉ። ባዶ ጠረጴዛ እና ወንበሮችን ከተመለከተች ይሄ በቤተሰቧ ወይም በባለቤቶቿ ትታለላለች። የቀድሙ ቀድም ለባለትዳር ሴት እና ለነጠላ ሴት ወንበርና ባዶ ጠረጴዛ የፈታ ነውን አይታችኋል። አሁን ደግሞ ለተፈታች ሴት ፍቹ ሌላ ነው። ባዶ ባዶ ወንበር ከጠረጴዛ ጋር ወንበሮች እና ባዶ ጠረጴዛ ባዶ ባዶ ባዶ ወንበር እና ጠረጴዛን አንድ ላይ ሆኖ በሕልሟ ካየች እጅ ተፈታችን ሰይት ሰይ ከምትሰራበት ሰዎች ወይም ደግሞ አብራ ከምትኖራባቸው ሰዎች ታሰሪዎቿ ሊሆኑ ይችላል። በአጠቃላይ ከሰው የኔ ሰው ከምትላቸው ሰዎች መታለል ይደርስባታል ማለት ነው፣ ትታለላለች ማለት ነው። እናም ለረጅም ጊዜ የማይቆይ የገንዘብ ኪሳራ ያጋጥማታል። ባዶ ጠረጴዛ ከወንበር ጋር ካየች ይችላል፣ ለተፈታች ነው። ላላገባች እና ለነጠላ ሌላ ነው። ፍቺ አይታችሁ ታልፍች ወደኋላ ማለት ነው። ቅድም ገርችለን። አሁንም በተፈታች ሴት ህልም ውስጥ ባዶ ጠረጴዛ ማለም የገንዘብ ፍላጎቷ ነው ወይም ደግሞ በህይወታ ውስጥ የሚያጋጥሟትን ችግሮች ያመላክታል። ባዶ ጠረጴዛ ለተፈታች ማለት ነው። አሁን ለአንድ ወንድ ደግሞ እንመልከት። አንድ ወንድ፣ አንድ ሰው ስላሉት፣ አንድ ወንድ ያልኩ ለማስተካከል ሞክራለሁ። አብዛኛው ወንድ የወንድ የለም የወንድ የለም አንድ ሰው ካልኩ አንድ ወንድ ነው። አንድ ወንድ በህልም ውስጥ ያለውን ጠረጴዛ ከተመለከተ የተረጋጋ ህይወትና የመጽናናት እና የእርካታ ስሜት ይሰማዋል ማለት ነው። በህልሙ ጠረጴዛ አንድ ወንድ ከተመለከተ አንድ ወንድ ጠረጴዛው ላይ ወይም ከእሱ አጠገብ እንደቆመ ከጠረጴዛው ወይም ደግሞ ከጠረጴዛው አጠገብ እንደቆመ በህልም ካየ ይሄ ለሚወዳት ሴት የፍቅር ጥያቄ ያቀርባል ወይም የትዳር ጥያቄ ያቀርብላታል ማለት ነው። ለአንድ ወንድ በነገራችን ላይ አሁን የቅድም መግቢያው ላይ አንድ ሰው አንድ ሰው እያልኩ የገለጽኩት ለወንድ ነው ማለት ነው። ቀጥሎ አሁን መጨረሻ ላይም ለወንድ ነው። አንድ ሰው ካልኩ በአጠቃላይ ወንድንም ያጠቃልላል ማለት ነው። ስለተከታተላችን ከልብ አመሰግናለሁ። በጠረጴዛ ዙሪያ ይሄን ይመስላል። ባዶም ሆነ የሞላም ከሆነ የሞላ ከሆነ ሲሳይ ነው። ባዶ ከሆነ ያ ብቻ ፍችን በደንብ እስከ መጨረሻው ካዳመጣችሁ ያለማችሁትን ታገኛላችሁ። ቤተስፋ አደርጋለሁ። ስለተከታተላችን ከልብ አመሰግናለሁ። በቀጣዩ ከልብ እስክንገናኝ ላይክ አድርጉ፣ ሰብስክራይብ አድርጉ።